ይመረጨኑ ቀይ ባህር ነው የተሻገሩት በብሉይ ኪዳን ዘመን በሙሴ ዘመን ነው ይመራችሁ የነበረው የእግዚአብሔር መልአክ ይከተላችሁ የነበረው የእግዚአብሔር መልአክ ነበር ዓለት ዓለት ክርስቶስ ደመናም አይደለም መልአክም አይደለም ቆይ ቆይ ቆይ አዳም ዓለትም ብለው በብዙ ስም ተጠርቷል ክርስቶስ ስራኤልን ይመራ ይከተላቸው የነበረው ክርስቶስ ነው ማለት ይችላል። ማለት እግዚአብሔርን ይመራ የነበረው እግዚአብሔር ነው በሚለው ይችላሉ። ግን ቆይ መልአክ ነው ይመራቸዋል። ሚካኤልን ያሻገራቸው እንዲሁም እንደ ዳርዳር ማለት እኳ አለ። የትም ቦታ አታገኝም። ሚካኤል የትም ቦታ ሚካኤል እንደመራቸው ልታሳይኝ ያችል መልአክ የሚለውን ብትይዝ ይሻላል። ፍጡር መልአክ ብትለኝ ይሻለኛል። ሚካኤል በበረሃ የመራቸው ሚካኤል ነው ብልን ነው እኮ። እኛ እንግዲህ አይደለም፣ እንደ መጽሐፍ እናንተ የምትሉትንና መጽሐፍ የሚለውን ነው። አሁን አሁን ከመጽሐፍ ጋር ያለ ነው፣ ከኦርቶዶክስ ጋር ያለም ያለ ነው። አሁን በዚያማ እኮ ብዙ ነው ከሚባለው እኔም ማወራለሁ። አሁን እስራኤልን የመራቸው ማን ነው? ድፈርና ሚካኤል ነው ሚካኤል። እንግዲህ ልታሳይ ትችላለህ። እኔም ጥቅስ ጠየቀኛለ። እስቲ አንተ ልጠይቀ፣ አሳየ። ሚካኤል እንደመራቸው መዝሙር ነው እሺ መዝሙሩን አምጠው። መዝሙሩ ዳዊት ነው ማለት አይደለም። መጽሐፍ ቅዱስ ላይ ማለት ከመጽሐፍ ቅዱስ ውጭ የሆነ መዝሙር ነው። እና የቤተክርስቲያን ትምህርት ነው እኔ የማውቀው ለዳር 12 ምን ለምን ለምን እንደሚከበረው ማለት እሱ እሱ እኮ ተሳስታችኋል፣ እያልን እኮ ነው የምንጮህ። እያወራን ያለ ነው እየጠየከኝ ያለው ከመጽሐፍ ነው አይደል? አዎ፣ ከመጽሐፍ ስታጣ እንዳይገድሉ እፈራለሁ። መንፈስ የሆነ አምላክ ነው የምናመልከው፣ በመንፈስ ነው እኛም እኔ በጣም በጣም በጣም እግዚአብሔርን የማመሰግነው ከዚህ የገላገለኝ። ዙሪያ ዙሪያዬን እኮ ስዕል አድርጌ ነበር ቤት ውስጥ ስል በግ የሚያወጣ ስዕል ነበረ። ትዝ ላ እሱን እንዲከፋርጌ እኔ ታች የሆንኩ በግ ሆኜ እንዲያወጣኝ ሁሉ የጸለይሁበት ጊዜ ነው በዚያ ዘመን ማለት ነው። ረተኛ እግዚአብሔር ከዚህ የገላገለኝ ስሙ የተባረከ ነው። እኔ እንዲሁም በዚህ አጋጣሚ ለኦርቶዶክሳውያን ዘመዶቼ በጸሎት ቤታቸው ያስቀመጡትን ስዕል እንዲያወርዱ ነው ምገዛ ይሄ ስዕል በአዳም ልኮ ነው። እግዚአብሔር መንፈስ ነው፣ አይ መልክ እንዴት አድርግ ነገር አታድርግ፣ በፊት የተቀረጸ ነገር የተሳለ ነገር እኮ ብለዋል። አሁን የእግዚአብሔር ዘመድ አደለንም በክርስቶስ ከክርስቶስ የተለየ ሌላ ምን ማምለክ ያለንም ኢየሱስን መስቀሉን እያሰብክ ክርስቶስን የተሰቀሉን እያሰብክ ነው ማምለክ የምትችለው እግዚአብሔር ነው። ሌላ ስዕል አደለም የምትስለው። ይሄን መስቀል መንፈሳዊ ነው። ምን ብለዋል አባቶቻችን? መስቀል ማለት እንጨቱ አደለም፣ በሕሊና የሚታሰብ አደለም ነው የሚለው አባቶች ሲናገር፣ እሱን መስቀሉን እያሰብክ ነው እንጨቱን አደለም። በሕሊና የሚታሰብ ቀራንዮን ነው የምታስበው። እግዚአብሔር እናመሰግናለን። እንኳን አላየ ነው ሲሰቀል ወዳጅ ሲሰቀል ብታይ ኖሮ ያ ያ ነገር ተስሎብህ ነበር የሚቀረው፣ እዚያ እንጨቱ ምናምኑ ምናምኑ አሁን እንደተሰቀለ ነው የምናውቀው። አይደለም እሱን ነው ስለ መከራው ነው የሚታይ በስቅለቱ ጊዜ። ስለዚህ ኦርቶዶክሳውያን በቤታቸው ያደረጉት ጸሎት ቤታቸውን ለማሳመር ያደረጉት ስዕላ ስዕልን አውርደው ያቃጥሉ ይቅደዱ አለ ስክስታ ዳርዳሩ ተገቢ ግን አደለም። ያው ከወረዱትም እንደሚደረግ ይታወቃል። እኔ ያላል እሱ ሀብታቸውን ያቀር። እሺ ሌላ ሌላ ጥቅስ ልስጦት እንግዲህ ኢሳያስ 59 ላይ እግዚአብሔር ከሰማይ ሆኖ አየ፣ ተመለከተ፣ ማንም እንደሌለ አየ የሚል ቃል አለ። በቤተ ክርስቲያን ትርጉም ደግሞ በተለይ በቅዳሴ መጽሐፍ ላይ እግዚአብሔር ከሰማይ ሆኖ አየ፣ ወደ ምድር ተመለከተ፣ አሻተተም፣ አንቺን አገኘ እና ልጁን ወደ አንቺ ሊልክ ወደደ ሚላል። ይህን ያውቃሉ እርሶ። እንግዲህ ከነበሩበት ከኢሳያስ ጋር አንድ አይደለም። ኢሳያስ ጋር የሚለው ልብ በላሁ ስለ ልጁ ነው የሚናገረው። የገዛ ክንዱ ነው መድኃኒት ሆኖ መታለት የሚማልድ ወደሱ ምናምን የሚል የለም አደለም። ሚለው ተመለከተ አዬ፣ ስለ ማዳን ነው የሚያወራው፣ ስለ ህዝቡ ጥፋት ነው የሚያወራው አደለም። ስለዚህ የገዛ ልጁን ላከው ነው የሚለው ተመለከተ አንቺን አይልም። ያኛው ተመልክቶ አጣ ነው የሚለው እዚህ መጥቶ አገኘን ያላችሁት እናንተ አጣ የሚለውን አገኘ ብላችሁ ተረጎማችሁት። እዚያም ቢሆን የተነገረው ስለ ልጁ ነው፣ የኢሳያሱ መልእክት ነው። የገዛ ክንዱ መድኃኒት አመጣለ። ስለ ማን ነው የሚያወራው? ስለ ልጁ ነው የሚያወራው። ስለ ድንግል ማርያም አይደለም ነው የሚያወራው። በደንብ እንድትረዳ የሚፈልገው አሁን እንዲህ ስለዚ የድንግል ማርያም ጥላቻ የሚል ነው የምታንዣብቀ እንደሱ አይደለም። ልዑል ከሰጣት ክብር ዝቅ ደግሞ ከፍ ልናደርግ አንችልም። ስለዚህ የትርጓሜ ስልቶቻችን ቤተክርስቲያኒቱ ከምትከተለው የተነሳ መጋረጃው ይተረጎማል፣ ቋሚው ይተረጎማል፣ አጥሩ ይተረጎማል፣ ከበሮ ይተረጎማል፣ ነጠላው ይተረጎማል፣ ወደ ቀይ መዞር ይተረጎማል፣ ክብ መሆኑ ይተረጎማል። ሁሉ ነገር የማትተረጉመው ነገር የለም። ይሄ የሊቃውንት ፍልስፍናዎች ዋናውን መልእክት ሳናገኘው በሚስጥር አለቅ ነው። ሊትራል የተጻፈውን ነገር ሳናገኝ በሚስጥር ሞት እንጠቅላለን። አሁን አንተም ታውቃለህ። አሁን እመቤታችን ምን እንደምትመስል ታውቃለህ። ጣጣቶ ማን እንደነበረች፣ የሙሴ በትር እንደነበረች፣ የጌዲዮን ጸምር እንደነበረች ንገረኝ። ደግሞ ጨምር ነው አሁን፣ የዝራም የአሮን መርከብ ማን ነው? የኖህ መርከብ እንደነበረች፣ የዝራም ምናምን እንደነበረች፣ ማሲንቆ እንደነበረች፣ እዝራይ ይመጣት የነበረ ማሲንቆ እሷ ነበረች። ይሄ ፕሮግራም እንዲቀጥል እንዳይቋረጥ፣ እንዲጠናከር በጣም ብዙዎች ከስር ከስር መልክት ይጽፉ ነበር፣ ይደውሉ ነበር። እነሱን ሳላመሰግን ማለፍ አልፈልግም። ይሄ ፕሮግራም የቀጠለው በተለይ በነገረ ስላሴ ላይ የያዝነው ፕሮግራም ሊቀጥል የቻለው በእግዚአብሔር ምሕረት በብዙዎች ድጋፍና ወቷችነት ነው። እነሱን በጣም አመስገን እንፈልጋለሁ። በገንዘብም በምክርም በሀሳብ የሚረዱ የደገፉ ስላሉ ቻናላችሁ ሰብስክራይብ ሼር እንዲደረግ መልእክት ያስተላልፉ ይሁን እንዲህ አይነቱ ልማድ ስለሌለ እኛ። ከዚህ ጋር እንደው ጥሩ ግንኙነት ያላቸው ሰዎች እንደው ይዘውት እንደው ይህን ነገር ማድረግ ካልቻሉ በስተቀር በእኛ በኩል እንደው ልማዱ ስለሌለ ብዙ ጊዜ አንናገር። እንግዲህ ዛሬ ካሳሰብከኝ እንናገር ይሻላል። የምትከታተሉን ወዳጆቻችን፣ የምትወዱን የምትደግፉን ወዳጆቻችን፣ ምናልባትም ደግሞ በአንዳንድ ንግሮቻችን ቅር የተሰኛችሁ ሰዎች ብትሆኑ ዛሬ የምጠይቃችሁ ከሣቴ ብርሃን ተሐድሶ የተባለውን የዩቲዩብ አገልግሎታችንን ሼር ብታደርጉ፣ ምንድነው የሚባለው? ሰብስክራይብ ብታደርጉልን፣ ሌሎች እንዲደርሳቸው በዚህ በኩል ድጋፋችሁን ብታደርጉልን፣ መልእክታችን ለብዙዎች ይደርሳል ብለን እናስባለን። እኛም ደግሞ በተደራሾቻችን ቁጥር የበለጠ ስራ እየሰራን እንድንመጣ ሊያበረታታን ስለሚችል ደግሜ ደጋግሜ እላችኋለሁ፣ ሰብስክራይብ በማድረግ ሼር በማድረግ እንድታግዙን እንድትረዱን በጌታ ፍቅር እለምናችኋለሁ። ትምህርቱን አዘግይተን በመምጣታችን እንግዲህ ጠያቂ ብዙ ጊዜ እየወቀሰ ወቀሳውን እንድቀበል እያስገደደች ስለሆነ በዋናነት በእኔ በኩል በነበረ ችግር ነው የተቋረጠው፣ በስቱዲዮ እና በስቱዲዮ ሰራተኞች አይደለም። ይህንን ምረት ጠይቃለሁኝ። እንደምታውቁት እንግዲህ ሰዎች ስለሆን ነው። ከዚህ በኋላ ለመቀጠል ሌሎችም ትምህርቶችን ቀጣጥል ለማድረግ ጥረት እናደርጋለን። ጸልዩልን፣ ደግፉን፣ አግዙን በበለጠ ስራ ከዚህ ከዩትዩብ እና ከፌስቡክ ወደ ትልቁ የቴሌቪዥን አገልግሎት ለመምጣት እየናፈቅን እያሰብንን ያለ ነው። ወደዚህ እንድንገባ ደግሞ የበኩላችሁን አስተዋጽኦ እንድታደርጉ በጌታ ፍቅር እለምናችኋለሁ። ተባረኩልኝ። እግዚአብሔር ያክብርልኝ።